ይሰጣል ማለት ነው። ግን በርሚሉ ላይ ቀይና ሹሩባዋን ተሰርጣ በጣም የምታምር ሴት ሆና በርሚሉ ላይ ነው ምትል ምትዝውው ማለት ነው። ከዛ እኔ እናቴ አላገኘት እንደነገርኩ እንደመጣ ሄድኩ፣ አላገኘቸው እናቴ በቃ ብዬ የምሰራበት ቤት ትንሽ ከበድ ቢልም ማለት ሻ ምናም እንደዚህ አለማዊ ነገሮች በጣም ትንሉበታል እና ዱባይ የሚሰሪበት ቦታ ላይ የምሰራበት ቦታ በውጭ እየሰራው አደለም። አስራ ዘጠኝ አስራ ስምንት ዓመት እያለ ነው የወለድኩት

ይለኛል። ይሄን ሰዓት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም፣ በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች፣ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብራችን ነው። በተለይ አሸዋማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ላይ በተለያዩ ጊዜያት ጉዞውን ተጉዘው ሰማዕቱ ቅዱስ ጊዮርጊስ ያደረገላቸውን ድንቅ ምስክርነት ለእናንተ ለማካፈል እንሆ ዛሬም ተገናኝተናል። እንግዳ ሆና ስቱዲዮአችን የመጣችሁ እህታችን በላይነች ትባላለች በርሜል ቅዱስ ጊዮርጊስ እንዲሁም እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ጠበል ቦታ ሄዳ ሰማቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ልታካፍለን ስቲዲዮ ድረስ ተገኝታለች። እናንተ ከእኛ ጋር ሼር፣ ላይክ፣ ሰብስክራይብ ማድረግ አብራችሁ እንድትቆዩ ከወዲሁ እየጋበዝኩ እህታችን እንኳን ደህና መጣሽ። እንግዲህ እስኪ ለመጀመሪያ ጊዜ ሰማቱ ቅዱስ ጊዮርጊስን እንዴት እንዳወቅሽው እና ወደዛ ቦታ እንዴት እንደሄድሽ እስኪ አካፌን በርሜል ሚል ቅዱስ ጊዮርጊስ ተቆራርጦ ተቆራርጦ ዩቲብ ላይ ይለቀቃል፣ ግን ብዙም እንትን አደለውም ነበር። አልፈው ነበር ማለት ነው። ከዛ የሆነ ጊዜ ላይ በእናንተ ሚዲያ ነው ያየሁት ምስክርነት ሲሰጡ ማለት ነው። እና መከታተል ከጀመርኩ አንድ ዓመት ከምናምን ምን ያልፈኛል፣ በደንብ በርሜል መከታተል ከጀመርኩ ማለት ነው። ከዛ በኋላ ከተከታተልክ በኋላ ማለት እኔ ከዚህም አረብ ሀገር ነበርኩ ሲጀመር ማለት ነው እና ከዚህ የሄድኩበት ምክንያት በጣም ትንሽ ከበድ ነበር። በፊት ያልተስተካከለ ነገር ስለነበረኝ እዛ ሄድኩት። እዛ ሚጀ ሁልጊዜ በጣም የምጨነቅ ነበር፣ ምክንያቱም ለምን ህይወት የተስተካክሉ ሀገር ላይ አልኖርኩ የሚለው ነገር በጣም ስለሚያጨናንቀኝ ውስጤ ላይ ብዙም ሰላም አልነበረም። እና ሁሌ ሲጨናነቅ ምናምን እንደዚ እናንተን እንትን እየተከታተልኩ መሄድ ሁልጊዜ ይፈልጋሉ። ግን እኔ ከሚሄድ ደግሞ እስኪ በተሰብ እንዲሄዱ ብዬ ምናምን በተሰብ ስላቸው ደግሞ ሁለቴን ሶስቴ ተዘጋጅተው ተነስተው መልሰው ቀሩ ማለት ነው። ከዛ በመጨረሻ ላይ እኔም መምጣት ስፈልግ አልቻልኩም። መምጣት የሆነ ጊዜ እንደዚህ እናቴ ታመመችና መምጣት ስፈልግ እንትን የፓስፖርቱ እንትን ጠፋብኝ ማለት ነው። ዲክሬሽን እጀሳ ስንትን ስል ስሜ ጠፋ ማለት ነው። በስደት እያለሽ በስደት እያለሁ ስሜ ጠፋብኝ። ስም ከጠፋ ደግሞ የፓስፖርቱ መግባት አይቻልም። የሆነ ነገር ሊኖር ይችላል ማለት የሆነ እንትን ሊኖር መረጃ ሊኖር ይችላል። እኔ ደግሞ እዛ ጠፍቼ ነበር የምሰራው እና ፓስፖርቱ ጥየን የወጣሁት ወጭ ስፈራ መታወቂያ እዚ ሀገር ዜግነት መታወቂያ የለኝም። ስለዚህ ወደ ሀገር ለመግባት ግዴታ የፓስፖርት ቁጥሮ ያስፈልጋል። ያን ደግሞ እ ሜዲክሬሽን መገኘት አለበት። ሜዲክሬሽን ላይ ደግሞ ጣፋ። ከዛ በዛ እየተጨናነኩ ምናምን እያለ እናንተ ልትሄዱ አሁን ጥቅምት ላይ ልትሄዱ ስትሉ አላየን፣ በሜሴጅ አላየን፣ እንደዚህ ችግር አለብኝ እና ቢያንስ እንኳ ቅዱስ ጊዮርጊስ ለሀገሬ እንዲያበቀኝ ትክርስትና ስሜን ይዘልኝ ብንድ ምናምን ብዬ እሱን አናገርኩ። እግዚአብሔር ያክብረው እና መለሰልኝ ማለት ነው። ችግር የለም ል እሄዳለሁ ምናምን እንግዲህ የቅዱስ ጊዮርጊስ ታምሮ ከዛ ነው የጀመረው ማለት ነው። ከዛ ገና ስደት እያለሽ ማለት ነው። ገና እናንተ ሳትመጡ ወደ ሀገር እንዲገባ አደረገኝ ማለት ነው። ከዛ ግቡ መጠባ አጋጣሚ ማለት ነው የዱባይ መንግስት እንትን የሌላችሁ ግቡ ወደ ሀገር ሲባል በቃ ከዛ በኋላ ልቤ መቀመጥ አልቻለም፣ እዛ መቀመጥ አልቻለም። በቃ ልግባ ምናምን ውስጤ ምንም ሊቀመጥ አልቻለም። ትንሽ መቆየት ፈልጋ ነው ግን ልቤ በቃ ወጥች፣ ልቤ በጣም ብድግ አለ። በቃ ከዛ በኋላ በቃ እናንተ ጋር ስደውል የእኛ ጉዞ ገና ነው አላችሁኝ ማለት ነው። ከዛም የእናንተ ሰው ምን ሰጠኝ፣ የክቡሩን ስልክ ሰጠኝ። የክቡሩን ስልክ እንችና በእሱ ጅ ሲልኝ እሱ ጋር ደውዬ ወደ ተመዘገብኩኝ ኪዳነ ምሕረት ገብትናል። የኪዳነ ምሕረት ቀን መጣው ማለት ነው። የኪዳነ ምሕረት ጉዞ ጀመር ነው ማለት ነው። በአስራ አምስት ገብቼ ማታ ጠዋት በ16 ነው ጉዞ የጀመርነው ማለት ነው። ከዱባይ እንደምጣሽ ሳታርፊ ማለት ነው 15 ገብተሽ በ16። አዎ ማታ መጣሁኝ። ጠዋት እንትን አለ ማለት ነው። ወደ ጎንደር በረራ ትኬት እንትን ስለ ብዬሽ ስለነበር ከዛ እሱ ነው እንትን ብዬሽ ስለነበር፣ ጎንደር አረፍን። ጎንደር አደርን። ከዛ በኋላ ማለት ነው ወደ በርሜል ቅዱስ እንዲሁም በላይነሽ ወደ በርሜል ቅዱስ ጊዮርጊስ እዛ ከደረሳችሁ በኋላ ያለውን ነገር ያዝናርገውና አንዳንድ ጊዜ ሰዎች ህይወታችን የህይወታችን ውጣውረድ ብዙ ነገሮች ሰዎችን ያስተምራሉ። እና ምናልባት ወደ ስደት እንዴት ትይቻልሽ? ወጣትነሽ፣ ልጅነሽ። ብዙ ሰዎች እዛ ሀገራቸው ውስጥ መስራት ይፈልጋሉ። አንቺ ደግሞ የራስ የሆነ ነገር ነበረሽ። እና ስደት ለመሄድ ምን አገፋፋሽ? በስደት ሳለም ምን ተማርሽበት? ምን ተረዳሽ? ስደት መጀመሪያ እንደሄድ ያደረገኝ በልጅነት ነው ልጅ የወለድኩት እና ከባለቤቴ ጋር ብዙም አብረን የመቆየት እድል አልነበረንም። ቶሎን የተለያየ ነው። አስራ ዘጠኝ ዓመት ወይ አስራ ዘጠኝ ወይ አስራ ስምንት ዓመት እያለኝ ወለድኩት ገጠር ላይ እንደዛ ነበረ። ከእሱ ጋር አብረን የመቀጠል እድል ስላልነበረን እኔም ደግሞ ከእናቴ ጋር ነው የምኖረው። እናቴም ብዙ ሰራ የላትም፣ ያው የእሷ የራሷ ህይወት ብዙ ውጣ ውረዳለሁ። ስለዚህ እኔ ልጅ ለእሷ ሰጥቼ መሄድ ነበረብኝ። ምክንያቱም እዚህ ጋ ትን ምለሆነ የምሰራው ነገር ስራ የለም። እና ክርስትና ስነስቼ ነው ልጅ ለናቴ ጥያቄ የመጣሁት ማለት ነው። ምክንያቱም ኑሮ ለኔ በጣም ከባድ ስለነበር በዛ ሰዓት ልጅን ጥዬ የመጣው እዚህ ፕሮሰስ እንትን ብዬ ሄድኩ። ኦማን ማለት ነው። ኦማን ኦማን አንድ አመት እንደሰራው ያው ልጅነቱም ስለነበረ ትንሽ የመረጋጋቱም ነገር አልነበረም። ብቻ በብዙ ነገሮች ተመልሼ በአንድ አመት የመጣሁ ዋና ቤት መጥቼ እዚህ ደግሜ የመጣው ማለት ነው። መጥቼ ተመልሽ እንደገና ሳውዲ ሄድ፣ በመጣው በሰባተኛው ስምንተኛ ወር ላይ ተመልሽ ሳውዲ ሄድ። ሳውዲ እዛም እንደዚህ አንድ አመት ከምናምን እንደሰራው መልሽ ጠፋው ማለት ነው። ምክንያቱም እንትኑ ትንሽ ነበረ ክፍያ ትንሽ ስለነበረ ሰትዮ አንጨምሪልኝ ስላት ደግሞ ያው እንደ ልጅም ስላየችኝ ደሞዝ ለመጨመር ፍላጎት የላት እኔን እንደሰራ ትፈልጋለች ግን ደግሞ ዜ መጨመር ፍላጎቱ የላት። ከዛ እንደዚህ ጠፍታ መሰራ ልጅ ያገኘው በእነሱ አማካኝነት ጠፍቼ ወደ ሁለት ዓመት ከምናምን ሰራው ማለት ነው። ከዛ እንደዛ ሰራው እንደዚሁ ደግሞ የሳውዲ መንግስት ደግሞ ግቡ አለ ማለት ነው። ግቡ ሲል በግቡ ተመልሼ መጣው። ተመልሼ የመጣሁኝ እዚያ ከዛ በኋላ እንደገና መልስን ከልጃባት ጋር ተገናኘን ማለት ነው። ይስተካከላል ነገሮች በምናምን በሚል ማለት ነው። ከእሱ ጋር ተገናኘንም ከእሱ ከም ደግሞ ድጋሚ ያው አብሮ የመኖረው ነው አሁን እንትማል አልነበረ መልሶ ተበላሸ ማለት ነው። እንደዛ ሲሆን አሁንም ደግሞ ድጋሜ መልሸ ልጄን ለእናት የሰጠኋት እና ተመልሼ ዱባይ ሄድኩ ማለት ነው። ዱባይ ሄድኩኝ እዛ ሁለት ዓመት ኮንትራት ሰራው ማለት ነው፣ ዱባይ ላይ ከዛ መልሼ እንደገና ጠፋው ማለት ነው። ያ ሁሉ ሲሆን ግን መንፈሳዊ ሕይወት የሚባል ነገር የለውም ዝም ብሎ ማለት ክርስቲያን ነኝ ነው እንጂ መንፈሳዊ ነገር እስኪ ፈጣሪ እንደዚህ ብለው ምናምን፣ መቼም አንዳንድ ጊዜ ፈጣሪን ጠየቀውን አይደለም ይሰጥ የመጠየቁ ነገር ሳይኖር ነገሮችን እራሴ ያስተካክላለሁ ብዬ ነው ማስበው። ግን ያው ማስተካከል አልቻልኩም፣ ምክንያቱም ፈጣሪ ስለሌለበት ማለት ነው። ከዛ ጠፍቼ ሶስተኛ ዓመት ላ ኮንትራክቶች ተወሰነ እየሰራው ያለ ይህን መምህር ተስፋ ትምህርት አገኘው ማለት ነው። እሺ እንግዲህ በብዙ ሰዎች በተለይ በአረቡ ዓለም የሚኖሩ ሰዎች ሳውዲ፣ ቤይሩት፣ ጂዳ፣ ንኳታር እነዚህ ሀገሮች ላይ የሚኖሩ በተለይ ከኢትዮጵያ ተሰደው ህይወትን ለማሸነፍ እንደ አንቺ ግማሾቻቸው የትዳር ህይወት አልሳካ ሲላቸው፣ ግማሾቻቸው በቤተሰባቸው ችግር አብዛኛው ሴት ነው የሚሄዱት በምግብ ስራና በሃይማኖታቸው በጣም ጠንካራ ናቸው። አንቺስ ወደዚህ ወደ መንፈሳዊ ህይወት እንድትመጪ ያደረገች ታዲያ ማን ነበረ? እኔ ማለት ራሴ ወደ መንፈሳዊ የመጣሁት ምክንያቱም ነገሮች በጣም እየተበላሹ መጡ፣ በህይወቴ ማለት ነው። ምንም ነገር አድርጌ አይሳካም። ሰራ አለው እለፋ አለው ደክማ አለው፣ ግን ውጤት የለውም። ዝም ብሎ አለደን መልካት ዝም ብሎ በቃ ያለ ምንም እንትን አራት ሰዓት እለፋ አለው። የሚገርም እያመመኝ እንኳ ራሱ ረፍት አልወጣም ነበር፣ ሰራ ነበር። ምክንያቱም ነገሮች ይለወጣሉ ይስተካከላሉ በሚል ሀሳብ ማለት ነው ግን ከመስተካከል የዋሰ እየተበላሸ ነው የሚመጣው። እና ወደ መንፈሳዊ መምህር ግርማን አንድ ጊዜ አይቻቸዋለሁ በፊት ማለት ልጅ እያለሁ ከመውለድ በፊት ማለት ነው። ስለዚህ ማለት አዲስ አልሆነብኝም ትምህርቱ ለመቀበሉ ማለት ነው። አንድ ጊዜ ባያቸውም ከህይወቴ ካለው ነገር እና እሳቸውን ለመቀበል አልከበደኝም። አሁን ብዙ ሰው ለመቀበል ትንሽ እንትን ይለዋል። ግን ቢሆንም እኔ ለእሳቸው ትምህርት ለመቀበል አልከበደኝም። እና መምህር ተስፋዬን ራሴ ነኝ ያገኘሁት ማለት ከዚያ የእሱን ትምህርት እየተከታተልኩ ምናምን ያው እሳ ምግባት እንዳለብኝ መጾም መጸልይ እንዳለብኝ ህይወትን የሚያበላሸው ዳብሎስ እንደሆነ እንትን ስል ሲገባኝ፣ ያው እዛ የምሰራበት ቤት ትንሽ ከበድ ቢልም ማለት ሺሻ ምናምን እዚህ አለማዊ ነገሮች በጣም ትንሉበታል። ና ዱባይ የምሰራበት ቦታ ላይ የምሰራበት ቦታ በውጭ እየሰራው አይደለም። እዛ የምሰራበት ቤት ከዛ የምር ተስፋዬን ትምህርት እየተከታተልኩ መስገድ መጾም እንዳለብኝ ነገሮች ከዛ በኋላ እንደሚስተካከሉ ምክንያቱም እኔ ልጆቼን ወለድኳቸው እንጂ እውነት ለመናገር አላሳድኳቸውም። ስንት ልጅ? ሁለት ልጆች ነው። ልጆች እንደነገርኩ አንደኛውን ክርስትና ስነስችን እናቴ ጋር ጥያት፣ ሁለተኛዋንም ደግሞ ወልጄ በስድስተኛ ወረሆን እናቴ ጋር ጥያት። ማለት ሙሉ ነገሮቹ የተበላሹ ናቸው። ገብተዋል ከዛ እንደዛ እየሰገድኩ እየጸለይኩ ትምህርታችሁን በደንብ እንትንላለሁ ትከታተላለሁ። ከዛ ንሳ መግባት እንዳለብኝ በስልክ ንሳ ገባው ማለት ነው። እንደዛ እየበረታው ወደ መንፈሳዊ ነገር መጣው ማለት ነው። እንግዲህ በዚህ ሁሉ ውጣ ውረድ ሆነሽ ነው በስደቱ ዓለም እያለሽ እዛው ዱባይ ላይ እያለሽ በርሜል ቅዱስ ጊዮርጊስን ያወቅሽው ነው። እንዴት ነበረ ታዲያ ቦታው ላይ አንቺ በሚዲያ እንግዲህ ሄልሻዳይ ሚዲያ ላይ በሰፊው የበርሜል ቅዱስ ጊዮርጊስን ታሪክ ስትካቴ ነበረ እና ምስክርነቶችን ስትሰሚ ለእነሱ የተደረገ ለእኔ የሚደረግልኝ ብለሽ ረዥም ኪሎ ሜትሮችን አቋርጠሽ በቤብስ፣ በፕሌን እንዲሁም ደግሞ በመኪና ረዥም ኪሎ ሜትር አቋርጠሽ በርሜል ቅዱስ ጊዮርጊስ ደረሽ እና በሚዲያ ጠብቀሽ የነበረው ቅዱስ ጊዮርጊስን ታምር አይተሽ የነበረው እና ቦታው ላይ ስትደርስሽ እንዴት አገኘሽው? ያው ምንም ማለት መንገዱ ላይም ሁሉም ነገር ለትንሽ ሙቀት ቢኖር ሙቀት አለው፣ ቦታው ግን ምንም አዲስ ነገር አልሆነብኝ። ምክንያቱም በደንብ ተከታትዬ ነበር አንደኛ ሁለተኛ ነገር ደግሞ የእነ መምህር ተስፋዬን ትምህርት ስትከታተል እግዚአብሔርን ቸርነቱን ኃያልነቱን ስለምታውቀው እዛ ላይ ምንም ታምር ቢሆንም አዲስ አይሆንብን ከቷል እነሱ ትምህርት ብዙ ነገር አንድ ሰው ቢጸልይ ቢጾን የተሻለ ነገር እንደሚያመጣ ስለሚያስተምር አምላክ ደግሞ እዛ ቦታ ላይ ብዙ ነገር ቢያደርግ አዲስ ነገር አልሆነብኝም። በጣም ግሩም ድንቅ ነው። ትንሽ ቀን ቢሆንም በጣም አሪፍ እንዴት ነበረ ታዲያ ጥምቀቱ? የመጀመሪያ ቀን ጥምቀት እንግዲህ በርሜል ጊዮርጊስ ከደረሰን በኋላ ንስሐ የገቡት ሰዎች ቀጥታ ወደ ጥምቀት ይገባሉ። ንስሐ ያልገቡ ቄደር ያልተጠመቁ ደግሞ ቦታው ላይ አባቶች ስላሉ ንስሐ ገብተው ቄደር ተጠምቀው ወደ ጠበል ይገባሉ እና አንቺ ጋሴ የነበረው እንዴት ነበረ? ጨረሰች ቀጥታ ወደ ጠበል ነበር የገባሽው የመጀመሪያ ቀን ጥምቀት? እሺ እንዴት ነበረች? ንስሐ የቀረ የነበረ መንገድ ላይ ነው። ጎንደር ንስሐ የገባሁት እዛም ከደረስን በኋላ አባቶች እንደዚህ እንደዚህ ከዛብ ጋር የበላቸው የጠጣቸው ምናምን ቄደር ያስፈልጋቸዋል ምናምን ብሎ ቀድሚያ ስለሚያስተምሩ ስለሚናገሩ ቅድሚያ ነበር ቄደር ያደረኩት ማለት ነው። ከዛ በኋላ ነው ወደ ጥምቀቱ የሄድኩት። እንዴት ነበረ ጥምቀቱ ታዲያ የመጀመሪያ ቀን? ገና ስትገቢ ገቢ እንግዲህ በቪዲዮ ስታዩ ጸበሉ ወደ ሰማይ ወጥቶ የፈረስ ኮቴ ይሰማል፣ መዓዛ አለው ደስ የሚል የሚባል ነገር ስሰሚ ነበር። እና አንቺ ጋርስ እጅና እግርሽ ታስሮ ጠበል ውስጥ ስት ገቢ የነበረው ስሜት እንዴት ነበረ? ጸበሉ በጣም ነው ማለት ከዛ፣ ስመጣ አልፈራውም ነበር። ልክ ግን ከጸበሉ ስደርስ የሆነ ውስጤ እንትን አለ። ምናልባች ሰራት የቀረኝ እንትን ይኖር ይሆናል ምናልባች ከእግዚአብሔር የሚል የሆነ ፍርሃት ነገር አለ። ጸበሉ ከገባ በኋላ በጣም ነው የሚከብደው። አንደኛ ጣራ ነው በቃ በጥሼ ውላ ገመዱን ቦታ ደስ ነበር። በጣም ነፍስና ስጋ ሲለያይ በጣም ነበር የሚከብዱ ነበረው። በጣም ያስቸግረ ነበር፣ እና በቃ እራሴ ጋር በጣም እንትን ነበረው። በጥሼ ለመሄድ ሁላ ውስጥ ይፈልጋል። ስታገኝ ነበር፣ በጣም እታገል ነበር። ከዛ በኋላ ነፍሴ እንትን አለች ማለት ነው። ከዛ በላይ የተፈጠረው ነገር አላስታውስም፣ ምንም አላስታውስም። የሆነ ዳመና ነገር ነው ከላይ ማየው እና የእናቴን ጉርድ ፎቶ ነበረች እና እሷን ፎቶ ነበር የሚያሳየኝ ነበረው። ይዘሽ ነበር የገባሽው? አይ ምንም አልያዝኩም፣ ግን ክርስትና ስም ምናምን የልጆችን የእናቴን ይዤ ነበር እና የእናቴን ፎቶ ነው የሚያሳየኝ። የወሰደኝ እና የመለሰኝ እና የእናቴን ፎቶ ከዛ፣ በውስጤ እናቴ እናቴ የሚል ነገር እንትን ይላኛል። እናቴን ፎቶ ነበር ያየሁት እና ለዛ እያልኩ ተመለስኩ ማለት ነው። ነቃሽ በእናቴን ነካው ማለት ነው። እንዴት ነበረ? ይቀጣይቀን ጥምቀትስ? እንዲያው ብዙ ጊዜ በርሜል ቅዱስ ጊዮርጊስ ላይ ልክ እጅና እግራችን ታስረው ጥምቀት ስንጀምር ተስፋችን እግዚአብሔር ብቻ እንደሆነ የምንረዳበት ነው። ምክንያቱም ልሮጥ ብትም፣ ልነሳ ብትም፣ ልበጥስም ብት ሁሉም ነገር የማይቻል ነው። በዛን ሰዓት ተስፋሽ እግዚአብሔር ብቻ ስለሆነ ወደ እግዚአብሔር ነው የምጸልዩ እና ሁለተኛ ቀን የፍራቻ ነበረ። እንዴት ነበረ ጥምቀት ይሽስ? ያው ብዙ ምስክርነት ሲሰጡ ስለሰማሁ እንዳልፈራ ቅዱስ ሚካኤልና ቅዱስ ገብረ ጊዮርጊስን ተጠብቀኝ እያሉ ጸሎት እያደረጉ ስለሚገቡ ስለሰማሁ ያችን አድርጌ ነው የገባሁት እና ደህና ነኝ። ያኔ የሚያስፈራ ነገርም አላየሁም፣ ደህና ነኝ። ግን በቀጣይ ከገባሁ በኋላ በጣም ከባድ ነበር። መጀመሪያ የገባሁ ጊዜ ኋላ ላይ ነበረ። ኋላ ማለት ወደ በርሜሉ ወደ ፊት ለፊት በሁለተኛ የገባው ጊዜ ምን ነው ዛሬ በርሚሉ ላይ በደረሰኝ የሚል እንትን ነበር፣ በውስጥ የፍላጎት ነበር እና እንዳልኩትም በርሚሉ ላይ ተቀመጡ ማለት ከዛ ልክ ወዲያው ጸበሉ እንደወጣ ነው እኔ እንትን ያልኩት። አላስታውስ ምንም ነገር እንትን እንዳለ ወዲያው ነው የሰወረኝ ማለት ነው። ምንም ሳልጨነቅም ምንም ሳል ወዲያው ሰወረኝ። መጨረሻ ላይ ግን ራሴን ያገኙት ወዲያ ማድንስተው አስቀምጠውኝ የሆነ ልጅ አሳሪፎቹ እንደ ይዞኝ ማለት ነው እና እዛ የሚያየው ድጋሚ እናቴ ያዩዋት እናቴ እንትኑ በርሚሉ ጋር እንደዚህ እንትን ትላለች ትዞራለች፣ በርሚሉ ማለት ነው እና እናቴ በኑሯ በጣም ረስቋላ ነች እና ከለእንትኗ ቀይ ነች፣ ግን ጥቁር ናት። አሁን ከኑሮዋ አንጻር ማለት ነው፣ ግን በርሚሉ ላይ ቀይና ሹሩባዋን ተሰጣ በጣም የምታምር ሴት ሆና በርሚሉ ላይ ነው ምትዞረው ማለት ነው። ከዛ እኔ እናቴ አላገኘኋትም እንደነገርኩ እንደመጣሁ ሄድኩ አላገኘኋቸውም። እናቴ በቃ ብዬ እኔ ወደ እናቴ እንትን ለማግኘት ነው የምሄደው። እና እሷ በጣም ትፈጥናለች፣ በርሚሉ እንደዚህ ነው በጣም እና እኔ በጣም አብዳለሁ። በቃ እናቴ እናቴ በቃ እናቴ እናቴን ለመያዝ ነው የምፈልገው። እናቴ እና በጣም ነው የምኮራጭባቸው ይመስለኛል ሰዎቹ እራሱ እና እናቴ ምናምን እያል ወደ እሷ ለሄድ ስል እንትን አለልኝ መንቀሳቀሳችን በቃ እናቴ ምናምን ብዬ በቃ እንትን ስል እሷ በጣም ነው የምትፈጥነው። በርሚሉ እንደዚህ በጣም ነው የዞሮ በርሚሉ። ከዛ መጨረሻ ላይ ከሆነ እንትን በኋላ እኔም ራሴ ይጨመራሉ ይመስለኛል በርሚሉ ጋር ሁለታችን ማብረነ በርሚሉ እንደዚህ እንትንና እንሽከረከራለን። ከዛ እናቴ በቃ እናቴ በቃ እኔ እንደዛም እየሆነ እኔ ራሴንም እያየሁትኝ እሷንም እያየሁት እኔ እናቴን ነው የምፈልገው እናቴ ምናምን እናቴ ስላት እሷም አታናግረኝም። ከዚህ ከአንገቷ በላይ ነው እንደ በጣም ነው የምትከረከረው። እኔም ከአንገቴ በላይ ነው ሁለታችን በጣም ነው የምንዞረው። በርሜል በቃ እንደዚህ በጣም በፍጥነት ነው የምንዞረው። እኔ እሷን ለመያዝ ስጥር እንትን አልላትም፣ አላገኛትም፣ አታናግረኝም። ከዛ እንደዛ እያልኩ አንቺ አንቺ ስትተይ እኔ እናችን ተውልሻለሁ ይለኛል። በውስጤ ደግሞ ሌላ እንትን ሌላ ሀስ አንቺ ስትተይ እኔ እናችን ተውልሻለሁ ይለኛል። የሆነች ልጅ ከጸበል መግባት ትችላለች እያለች መንፈስ በጣም እንትን ያላት ማለት ነው። እና ልክ ወረፋ ሲደርሰና ወረፋ እስከሚደርሰን ድረስ ትቆይና ልክ ወረፋችን መግቢያችን ሰዓት ሲደርስ ትሄዳለች፣ ተጠፋብናለች። እና የዛን ቀን በቃ እኔ እንደምንም አድርጌ ችሉኝ ይዣት መግባት እፈልጋለሁ ምናምን ብዬ በጣም ተከታተያት፣ ይዣት ገባሁ። ታውቂያታለሽ፣ አይን ለቃት ዛን ያልኳት እና ልጅቷ በጣም እንትን ናት፣ ታማሚ ናት። እና ልክ የጸበሉ መግቢያው ሰዓት ሲደርስ ተሰለፍ ተሰለፍና ከዛ በኋላ ይዟት ይወጣል። ገብተዋል ። ስለዚህ እኔ ዛሬ ችል እዣት መግባት እፈልጋለሁ ምናምን ብዬ አብረን ታስረን ጎን ለጎን ነው የተቀመጥነው። አንቺ እኔን ስትለቂኝ እኔ እናትሽን እልክልሻለሁ ይለኛል። በውስጤ የሚነግረኝ ይህንን ነው። ከዛ እናቴን መኪና የበላት ላይ ይመስለኛል እዛ ውስጥ ኔ ማለት ነው ወይ ቅዱስ ጊዮርጊስ እኛ አንተና ምኝመጥሽ እናቴን መኪና የበላታል ቅዱስ ጊዮርጊስ ቅዱስ ገብርኤል ይልላሉ እኔ አንተን ብዬ መጥቼ እናቴን ሳላይ እናቴን ልጆችን ሳለ አንተን ብዬ መጥቼ እንደ እናቴን እናቴን መኪና ይበላል። በቃ እናቴ ስታልፍ መኪና እንድትጥጥ አድርጓት። ያለብን የሚመስለኝ ግን እኮ እሷ እየዞረች ነው እንትኑ ላይ በርሚሉ ላይ ማለት ነው። ከዛ እንደዛ እያልኩኝ በቃ በጣም ነው የምጮሁ፣ በጣም ነው የምጮሁ። በጣም ተነስቼ የሚሄድ እፈልጋለሁ። ከዛ የሚገርሙ ነገር ማለት ነው እንዲህ መነሳት ስፈልግ ከታች ማህፀኔ ከእንትኑ ጋር ተያያዘ ማለት ነው ሲሚንቶ ጋር ተነስቼ መሄድ ከታች ያመኛል ማለት ነው። ማህፀኔ የሚዞ የሚያስሜቶ እሷን ተነስቼ መያዝ ስፈልግ መያዝ አልችልም። ማህፀን በጣም ያመኛል። ልክ ከፀበል ሁሉ አወጥቼ ራሱ ይሰማኝ ነበር ማህፀኔ እንትኑ ስሜንተው የያዘኝ ማለትዛር ሀያልነቱ ማለት ነው ታምርነቱ እና ተነስቼ መሄድ ስፈልግ ተነስቼ መሄድ አልችልም። በጣም ነው የምጮኸው። በቃ የምጮህበት ይሄ ራሱ በጣም እንትን ይላል። ከፈታል የተወሰነ እንትን ይለኛል

እኔ ከዛ በኋላ ማቆም አልቻልኩም ማለት ነው። ከዛ በዛ ሁኔታ አፍቃ ማለት ነው። እንዲሁ እንዴት ነበረ በጠቅላላ በርሜል ቅዱስ ጊዮርጊስ? እንግዲህ ከተጠመቅን በኋላ ወደ ምርት ደለጎ ቅዱስ ኪዳነምረት የሚሄድ ነበረ እና እናንተም ሄዳችኋል። እንዴት ነበረ ምርት ደለጎስ ያለው? ብዙ ጊዜ በርሜል እና ምርት ደለጎ ኪዳነምረት አንድ ነው ጸበላቸው። ያኛው የቅዱስ ጊዮርጊስ ወደ ሰማይ ይወጣል፣ የምርት ደለጎ ደግሞ ከሰር ነው እንደዚህ የሚለውና እዛ እንዴት ነበረ ምርት ደለጎ ቅዱስ ኪዳነምረት? አንቺ ወደ ጸበሉ ስትገቢ ወደ ቅዱስ ጊዮርጊስም ወደ ምርት ደለጎም ኪዳነምረት ስትገቢ የጠየቅሽው ጥያቄ ነበረ የሆነ ነገር እና ከተጠመቅሽስ በኋላ በህይወትሽ ላይ ምን ለውጥ አመጣሽ? በህይወት ላይ ምን ለውጥ አመጣሽ ካልክ፣ እውነት ለመናገር ወደ እግዚአብሔር እንድቀርብ ነው የሆንኩት። በቃ በህይወትም ውጣ ውረድም ይኖራል፣ ደስታም እንዳለ መጥፎ ነገር ይኖራል። ወደ እግዚአብሔር መቅረብ እንዳለብን እና የምንፈልገው ነገር እግዚአብሔር መጠየቅ እንዳለብን ነው ተማርኩት። ከእሱም በህይወቴ እንደነገርኩኝ ፈጣሪን አልጠየቅም እያለ ነገሮች በራሴ ማድረጋቸው ነው የሚመስል ያን እንደ ስህተት እንደሆነ ምንም ነገር ስንፈልግ ፈጣሪን መጠየቅ እንዳለብንና ፈጣሪ ነገር ሁሉ ነገር እንደሚያደርግልና የፈጣሪን ሀያልነት ነው የተማርኩት በዛ ቦታ ላይ ማለት ነው እና ምርት ደረገው ደግሞ ከሄድን በኋላ ይሰሩ በጣም ይለያል። በጣም ግሩም ነው ግን ተሰውሬ ምንም እንትን የምለው ነገር የለኝም። ያስታወስኩት ነገር የለም። ግን በጣም በፍጥነት ነው የምሄደው። በጣም በፍጥነት ነው የሚሄደው። ግን ተመልሼ ወደ ራሴ የማስታውሰው ነገር የለም፣ አላስታውስም። አንዳንድ ጊዜ ሚስጥሩን ይደብቅባቸዋል። ዛ ጠበብል ገብተው ጊዮርጊስ ስም ነው በነገራችን ላይ በቃ ምንም ነገር ሳልጨነቅ ሰማዕቱ ቅዱስ ጊዮርጊስ አንተ ጠብቃኝ፣ አንተ ረታኝ ያለምንም ጭንቀውጣይ ብለው የገቡ ሰዎች ኢቭን ፍ ያዩትን ሁሉ ነገሮ ሳያውቁ በሰላም ሆነው ይመጣሉ ይመለሳሉ። አንዳንድ ሰዎች ደግሞ ቀን ሙሉ አይደለም፣ ወራቶች ሙሉ ሳይቀር የሚረበሹ አሉ ባዩት ነገር እና አንቺ የገጠመሽ እንደዛ ነው። ምርት ደግሞ ቅዱስ ኪዳን ምንም እንትን የምለው ነገር የለኝም። የማስታውሰው ነገር የለኝም። ግን በጣም የሆነ የፈረስ ሩጫ አለ ብለው በጣም ሳያቋርጥ የሚለው እንደዛ ነገር ነው የሚሰማኝ። ግን የሆነ የሄድኩበት ቦታ አለ፣ አላስታውሰውም። ግን በጣም የሚገርም በጣም ኃያል ቦታ ነው የሆነት። እንዲያው ሌሎችንም ቅዱሳን ጠበላት የደሰተ ቀሻል ብዬ አስባለሁ። እና በርሜል ቅዱስ ጊዮርጊስ በምን ይለየዋል ከእነዚህ ቅዱሳን ጠበላት? በርሜል ቅዱስ ጊዮርጊስ አንደኛ በመሰወር ነው ማለት እዛ ቦታ ስትሄድ ገና ከእንትኑ ስትደርስ ያለው ስነ ስርአቱ ገና ከመግቢያው ስትደርስ ያለው ስነ ስርአቱ የተለየ ነው። ምክንያቱም ሁሉም ቦታ በእርግጥ የራሱ የቻለው የቤተክርስቲያኑ የሚሄድበት መስመር ይኖረዋል። ያ ግን በጣም የተለየ ነው። ገና ወዲያ ስትደርስ ነው እግርህን ታጥበው። እንደውም የሄድንበት ጊዜ ዝናብ ስለነበር ገና ወዲያ ስትመጣ ነው እግርህን ታጥበው ወደዚህ የምትመጣው። እንጠፋ አይደለም እንትን አሸዋ ነው። ግን ገና ታጥበው ነው የምትገባው ስለዛ በሁሉም ነገር ጊዮርጊስ ይለያል። መልካም። ከዛ እስከተመለስሽ በኋላ አሁን ላይ በህይወትሽ ምን ላይ ነው ያለሽው? አሁን ያው ስለ መንፈሳዊና መንፈስ የሚባለውን ነገር ትንሽ እንትን ስለአልኩ? ራሴን በደንብ ማየት ስለምፈልግ አሁን ላይ ስራ ላይ አይደለሁም። ያለው ያለ ጸበል ላይ ነው ያለው። ከእናትሽ ሆነሽ ከልጆች ሆነሽ ቤተሰቦች ያሉ ክፍለ ሀገር ነው። እዚህ ጸበል መጥቼ ወደ ጠበል እንድትገቢ ወደዚህ ነገር እንድትሆኝ ምን አነሳሳሽ? አንደኛ ከቤተሰብ እንደነገርኩ ብዙ ችግሮች አሉ። ከቤተሰብ የመጣ የዘር የመዘር መንፈስ ቢያንስ እናቴንም ልጆቼንም ማዳን እፈልጋለሁ ማለት ነው በዚያው አጋጣሚ እናቴንም ልጆችን ልኪያቸው ነበር በርሜል በርሜል ደርሰው ነው የመጡት ማለት ነው ማለት ያየሁትን አንደኛ እንዲያው እንዲማሩም ስለምፈልግ ወደዛ ደርሰው ነው የመጡት ግን ትንሽ ለመመለስ ትንሽ መታገል ይፈልጋል ማለት ነው ምክንያቱም እነሱ አንደኛ ሁሉም መምህር ተስፋዬ የሚያስተምረውን ያክል መስመር አልሄዱም እንደዛ እንዲሄዱ ይፈልጋሉ ቤተሰቦች እና ልጆቼ ማለት ነው እና ያንን ለመታገል ነው አሁን ጸበላ ያሉት መልካም፣ እንግዲህ ብዙ ጊዜ ትልቁም ችግር ይሄ ነው ብዬ አስባለሁ። አሁን ወደ መጨረሻ መጣች። እኔ እረሱን ላነሳው ነበርና ብዙዎቻችን የብዙዎች ትዳር መፍረስ ምክንያት የሚሆነው ብዙዎች በቤተሰብ ውስጥ ይሄ ያለመስማማት ነገር የሚፈጠረው ከእናት ከአባት የመጣ በተለይ የዛር መንፈስ የምንለው ነው። ምክንያቱም ሰላም አይሰጥም። እናት አባት አያቶቻችን እየገበሩለት አቴቴ የሆነ ነገር የሆነ ነገር እያሉ ለልጆች ስላመጡት ይሄ መንፈስ ከእናት ወደ ልጅ ከልጆ ወደ ቤተሰብ በመሰራጨት ትዳር ውስጥ ሰላም እንዳይኖር በህይወታቸው ውስጥ ደስተኛ እንዳይሆኑ የሚያመሰቀቀል ነገር አለ። እና ይሄ ነገር አሁን ላይ እናንተ ታዲያ ተፈቷሉ? ቤታችሁ ውስጥ ይሄ አቴቴ፣ በተለይ አቴቴ የሚባል ነገር አለ ገጠር ላይ ይሄ ዛፍስ፣ ቅቤ በመቀባት ዳቦ በመጋገር ቆሎ በፈንድሻ በመፈንደስ የሚያዘጋጁት ነገር አለ። እና ይሄ ነገር ቤታችሁ ነበረ በፊት፣ አሁን ላይስ ቤተሰብ ከዚህ ነገር ወጥተው ወደ ስለም ሰባት የለም። አሁን ያ ነገሩ አይደረግም ቤት ማለት ነው። በፊት ግን ነበረ፣ ግን አሁን የለም። ማለት መንፈሱ የለም ማለት አይደለም። በፊት ቢገበርም እስካል ወጣ ድረስ መንፈሱ አለ ማለት ነው። ያለ ማድረግ ደግሞ ያው መታገል አለብኝ፣ እየታገልኩ ነው። መንፈሱን ያው እየተሸኘ ነው። እግዚአብሔር የተመሰገነ። እንግዲህ ቀደም ብለሽ የቅዱስ ጊዮርጊስን ምስክርነት ለመስጠት ደውለሽልኝ ነበር እና አሁን ላይ ያለሽም ደግሞ ደስ ጥሩ የጠበል ቦታ እንደሆነ ነግረሽኛል። የት ነበር አሁን ጠበል እየጠመቅሽ የምትገኙ የት ነው? አዲስ አበባ ውስጥ። አዲስ አበባ ውስጥ አርባ አራቱ ጸበል ገስታ ለምስላሴ ቅድስታሴ ማጸበል ጎተራ ማለት ነው ጎተራ አካባቢ እዛ ነው ያለሁት። የምጠመቀው እየተመላለስኩ መቤታችን ጸበል አለ ወሎ ሰፈር ማለት ነው እና እዛ ደግሞ በጣም የሚገርም ታምር ነው ያየሁት ማለት ነው። ከበርሜል ቅዱስ ጊዮርጊስ በእውነት ለመናገር ምን የሚተናነስ ነገር የለውም። ያ ስለሚሰውር የእኛው ስለማይሰውር ነው እንጂ በቃ ብዙ ሰዎች ሲፈወሱ አየው፣ ራሴም እዛ ድኜበታለሁ ማለት ነው። እና በጣም የሚገርም እምነቷ፣ ጸበሏ በጣም ግርም ነው በእውነት የመቤታችን የቅድስት ድንግል ማርያም ሁሉ ሰፈር ምሰፈር እንግዲህ እግዚአብሔር ከፈቀደ እስኪኛም ቦታው ላይ መተን ይህንንም የድረት ቦታ ለሰዎች ምክንያቱም በጉዞም ሰዎች በተለያየ አጋጣሚ ቅዱሳን እንደዚህ ቅዱሳን ቦታዎችን የመዳኛ ቦታዎችን አውቀው ሰዎች ጠንቋ ቤት ሰዎች የሆነ ደብተራ ቤት ከሚሄዱ ቅዱሳን ገዳማትና ጠበል ቦታዎችን እያስተዋውቅን ህዝበ ክርስቲያኑ እንዲድን የምናደርግበትን መንገድ ስላለ በዙ አጋጣሚ ቦታውንም እስኪ እግዚአብሔር ከፈቀደ መተን እዛ ቦታ ላይ የዳኑ ቦታውንም ሳይቀር የማስተዋወቅ ስራ እንሰራለን። አድማጮቻችን፣ ተመልካቾቻችን ሚዲያው ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ኤልሻዳይ ኦርቶዶክሳዊ ሚዲያ እንግዲህ ለረዘም ላለ ጊዜ ከሚዲያ ጠፍተን ነበረ በአንዳንድ ምክንያቶች ማለት ነው። አሁን ላይ ከዚህ በኋላ የተለያዩ የቅዱሳን ገዳማትን ድንቅ ምስክርነትና የገዳማትን ታሪክ ይዘን ወደ እናንተ በሰፊው የምንመጣ ይሆናል። እህታችን በላይነሽ ጥሪያችንን አክብረሽ እስቲ ድሮስ ስለመጣሽ እጅ ጋር እየከለባ አመሰግናለሁ። ጥሪ ተቀብላችሁ ስለጠራችሁ እግዚአብሔር ያክብርልኝ። አሜን። ሚዲያው ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ኤልሻዳይ ኦርቶዶክሳዊ ሚዲያ ደግሞ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል እየተዘጋጀ የሚቀርብ ሚዲያ ነው። ይህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ሰኔ 29 መነሻ ሰኔ 30 መመለሻ ወደ ሸንኮራ ዮሐንስ የአዳር መንፈሳዊ ጉዞ ያዘጋጀን ሲሆን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ሐምሌ 17 መነሻ ሐምሌ 20 መመለሻ ወደ ቁልቢ ደብረ ኃይል ቅዱስ ገብርኤል እንዲሁም ሐምሌ 18 መነሻ ሐምሌ ሀያ መመለሻ ደግሞ ወደ ዘብር ቅዱስ ገብርኤል፣ ወደ ሐዋሳ ቅዱስ ገብርኤል የተለያዩ መንፈሳዊ ጉዞዎች ስላዘጋጀን በዙ አጋጣሚ ከዚህ ከቪዲዮ ስር በምታያቸው ስልክ ቁጥሮች በመደወል እንድትመዘገቡ እነሆ ከወዲሁ ጋበዝ ናቸው። ከእህታችን ከበለንሽ ጋር ሆኜ ይህን ፕሮግራም እያዘጋጀው ከናንተ ጋር የቆየሁት እኔ ወንድማችሁ ዘማሪ ዳዊት ነኝ። በቀሪ የኤልሻዳይ የኦርቶዶክሳዊ ሚዲያ መርሃ ግብር እስከምንገናኝ ቸር ሰንብቱ፣ ሰላሙ ነው።